የተራቡ አይኖች ተከታይ ድራማ ተቋረጠ። ለምን ነው የተቋረጠው? ሰላም ውድ ቻናል የቤተሰቦች እንደምናችሁልኝ፣ ዛሬም በአዲስ ቪዲዮ መጥቻለሁ። የተራቡ አይኖች ኦልሞስት ከተለቀቀ ወደ ዘጠኝ ቀን ሆኖታል ማለት ነው። እንግዲህ የተራቡ አይኖች ሁለት ሳምንት አልፎታል ማለት ነው። እንግዲህ የተራቡ አይኖች ለምንድነው ነው ያልተለቀቀው የሚል የብዙዎቻችሁ ኮሜንት ነበረ። እኔንም ኮሜንት ላይ ስጠይቁኝ ነበረ። ይህን ጥያቄ ለመመለስ መጥቻለሁ ማለት ነው። ቪዲዮችንን ላይክ አድርጉ እንዲሁም ለቻናው አዲስ ከሆናችሁ ሰብስክራይብ በማድረግ ወደ ቪዲዮ እንሄዳለን። እንዲሁም መጨረሻ ላይ በጣም አሪፍ ቪዲዮና በሳቅ ፍርስ የሚያደርግ ቪዲዮ ይዤላችሁ መጥቻለሁኝ። እሱን ቪዲዮ እንድታዩት በጣም እገብዛችኋለሁ። በጣም ዘና እንደምትሉበት 100% እርግጠኛ ነኝ ማለት ነው። ከቪዲዮው መጨረሻ አስቀምጥላችኋለሁ። እንዲሁም ይሄን ቪዲዮ እስከ መጨረሻው ተመልከቱ ማለት ነው። እንግዲህ የተራቡ አይኖች የምታስታውሱ ከሆነ በክፍል 31 እስከ ክፍል 35 የሚል ኦፊሴር ተለቆ ነበር ማለት ነው፣ ሀሙስ ላይ እሱም እንግዲህ ድግግሞሽ ስለሆነ የእናንተ ፊድባክ ጥሩ አልነ ነበረ ማለት ነው። እንግዲህ ክፍል 42 ነገ ማክሰኞ ይለቀቃል ማለት ነው። ክፍል 41 እና ክፍል 42 ማክሰኞ ይለቀቃል ማለት ነው። ክፍል 40 ላይ ነው ያቆመው። እንግዲህ የተራቡ አይኖች ማክሰኞ እንደሚለቀቅ በዚሁ አጋጣሚ እነግራቸዋለሁ ማለት እነግራቸዋለሁ ማለት ነው። እንግዲህ የተራቡ አይኖች ለአንድ ሳምንት ያህል ካይለቀቅ የቆየው በተለያዩ ምክንያቶች ነው። ለዚህም በጣም ይቅርታ እንጠይቃለን የተመልካቾቻችንን ፍላጎት ማሟላት ባለመቻላችን። ከአሁን በኋላ ግን በሳምንት ሁለት ቀን የሚለው እንዳለ ሆኖ አንድ ቀን ጨምረን በሳምንት ሶስት ቀን እንደምናደርግና ና የእናንተን ፍላጎት እንደምናሟላ ቃል እንገባላችኋለን። እንዲሁም ወዳችሁና ፈቅዳችሁ የተመለከታችሁን እናንተም ዘና እያላችሁ እኛንም ስለምታበረታቱን እጅግ አድርገን በጣም እናመሰግናለን ማለት ነው። እንግዲህ ቪዲዮ ላይክ አድርጉት። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ

ርቦኝ እኮ አይደለም ላይሽ ነዋ ዱዬ የኒነሽ ባይጥምሽ አለባበሴ ባይጥምሽ አጭር ኩንታይ ብቶኝም በቅምጥ ሊያደሽ ገንፎ ስብ በይ የኖረሽ